ጤፍ ለኢትዮጵያ የስልጣኔ ወይስ የኋላ ቀርነት መገለጫ? ሰሞኑን እንደምንሰማው ከሆነ ቀደም ሲል በጠቅላይ ሚኒስትሩም በፓርላማ ጭምር ኢትዮጵያ ወደ አረብ ሊግ አባልነት ብትገባ ከጉዳቱ ይልቅ ጥቅሟ ይበልጣል እየተባለ ተደጋግሞ ለማሳመን የተደረገው ጥረት ውትወታ በአምባሳደር ዲና ሙፍቲ በኩልም ወደ አደባባይ ወጥቶ ኢትዮጵያ ወደ አረብ ሊግ የመግባቷ ጉዳይ አይቀሬ መሆኑንና እንዲያውም ባልታወጀ አዋጅ ወደ ሊጉ እየገባች መሆኗንም እየተሰማ ነው። የአረብ ሊግ አባል ስትሆን ደግሞ ሁለንተናዋ ይቀየራል። የሀገሪቱ የዘመን መቁጠሪያ፣ የሥራ ቋንቋ፣ የምግብ ሥርዓቷ ሁሉ አረቢክ ሸዋርማ ይሆናል ማለት ነው። የአረብ ቋንቋ በአረብ የካርቶን ፊልም አማካኝነት በየቤቱ ገብቷል። የአረብ ምግብ ከጤፍ እንጀራ ወደ ሸዋርማ እየተቀየረ መጥቷል። የጤፍ ምርት ከኢትዮጵያ ሩቅ ባልሆነ ጊዜ እንዲጠፋ ይደረጋል። አይደለም ጤፍ፣ የሀበሻ ዶሮ ራሱ ከነንቁላሉ ከወዲሁ እየጠፋ ነው። የኢትዮጵያ የሆኑ ሚስጢራዊና የራሷ የሆኑ ነገሮች ሁሉ መጪው ትውልድ እንዳያያቸው ቶሎ ቶሎ እንዲጠፉ ይፈለጋል። ጤፍ ጠፍቶ በስንዴ እንዲተካ እየተደረገም ይመስላል። ከዶሮ አቅም የታየ እንደሆነ አዳዲስ ዝርያ ዶሮዎች ከሁለት ጊዜ በላይ እንቁላል የማይሰጡ መኖ ፈጅ ሆነው የሚቀሩ ሆነዋል። የኢትዮጵያ ሰዎች መጪ ጊዜ ከባድ እንደሆነ አውቀው ከወዲሁ የሃይማኖት አባቶች መክረው ቅዱሳት መጻሕፍቶቹን ነዋያተ ቅዱሳቱን ጥንታዊ ቅርሶችን ታቦታትንና የብራና መጻሕፍትን ካልሰወሩ ካልደበቁ፣ አደጋ ነው የሚጠብቀን። እንደ ኖህ ጊዜ የኢትዮጵያ የእህል ዘር የተባለ ጎመን ዘርም እንኳን ቢሆን ለዘር ተከዝኖ በምስጢር ተሸሽጎ ቢቀመጥ መልካም ነው የሚል ምክር እየተለገሰ ነው። አዎ ከወዲሁ ቢታሰብበት መልካም ነው። ዶክተር ይሁኔ አየል የተባሉ ሊቅ በአንድ ወቅት መሪ ራስ አማን በላይ የተባሉ ጸሐፊን ጠቅሰው 358 አጽዋማትንና የሚፈውሱትን የበሽታ አይነቶች በዘረዘሩበት መጽሐፍ መጽሐፈ አድህኖት በተባለው መጽሐፋቸው ስለ ጤፍ የሚከተለውን መረጃ ሰጥተዋል። ሼልፍትዩብነን ቲዩብ መርጠናና መሰግንም ለይተንም አንታችም አብራችሁን ቆዩ ጤፍ ከመጀመሪያው በኢትዮጵያ ብቻ ከዛሬ 4000 ዓመት በፊት የተገኘና በጥቅም ላይ የዋለ ከገለባ እህሎች መካከል ዋነኛውና አንዱ ነው። ጤፍ ከታወቁ ንጉሥ ከአጼ መቃብር ላይ በቅሎ በኢትዮጵያ ሀገሮች ላይ የነገሰችው የአዜብ አዘቦ ንግሥተ ነገሥታት ኢትዮጵያ ወይም ማክዳ ለሰራዊቷ የጤፍን ቡቃያ አጭደውና ወቅተው እንዲበሉ ስላዘዘች እነሱም እንደተባለው አደረጉና ስሙን ጤፍ ብለው ሰየሙት። ጤፍ ማለት ለአፍ የሚጣፍጥ ከመጣፈጡም ሌላ ረሃብን የሚያጠፋ ነው ብለው ስሙን ጤፍ ብለው የሰየሙት ሲል በኢትዮጵያ ነገስታት ታሪክ ታሪከ ነገስት ዘኢትዮጵያ በተባለው መጽሐፍ ተመዝግቦ ተገኝቷል። የጤፍ ዘር አይነት ነጭ ጤፍ፣ ቀይ ጤፍ፣ ሰርገኛ ጤፍ እየተባለ የሚጠራ ሲሆን ጥቁር ጤፍ ወይም ቀይ ጤፍ የተባለው ለወገብ ገንፎ ለጉበት ቂጣው ለህመምተኛ ሙቁ ሆኖ ሙሉ ጤና እንደሚሰጥ የታመነ ፍቱን ጣፋጭ የሆነ ምግብ ነው። ለሙሉ ጤንነት ከአብሽና ከጥቁር አዝሙድ ጋር አዘውትሮ ቢበሉት ደግሞ ሙሉ ጤነኛ ያደርጋል። ይህንን የምግብ ሳይንሱም ይደግፈዋል። ጤፍ በድርቅም በጎርፍም የአየር ሁኔታ መብቀል አያዳግተውም። በአጠቃቀምም ረገድ ጥሩ እንጀራ መሆን ብቻ ሳይሆን ትንሹ ዱቄት በርከት ያለ እንጀራ እንደሚወጣው ያመለከቱት የጤፍ ተመራማሪ በምግብ ይዘቱም ከሌሎች ሰብሎች ቢሻል እንጂ እንደማያንስ ነው የሚያስረዱት እንደ ባለሙያዎቹ ገለጻ ከሆነ ጤፍ በአሁኑ ጊዜ ከኢትዮጵያ ውጪ በሌላው ዓለም እውቅና ያመጣለት ግሉተን ከተባለው የፕሮቲን ዘር ነፃ መሆኑ ለጤና ካለው ጠቀሜታና የጥሩ ጉልበት ምንጭ ተደርጎ መታየቱም ነው ዶክተር ክበበው በተባሉ ተመራማሪ በ1950ዎቹ ከተሰሩ ጥናቶች የጠቅሰው እንደገለጹት ከሆነ ከወስፋት በተገናኘ የሚከሰተውን የደም ማነስ አስመልክ ጤፍን አዘውትረው ከሚመገቡና ከማይመገቡት መካከል በተደረገ ምርምር በአብዛኛው ለችግሩ የተጋለጡት ጤፍን እንደ ቀለብ የማይመገቡት ወገኖች መሆናቸው ነው የተረጋገጠው። ከዚህም ሌላ ጤፍ ከወሊድ ጋር የተያያዘ የደም መፍሰስ የሚያስከትለውን የደም ማነስ ለመርዳት እንደሚችልም እንዲሁም በጥናት መደገፉንም አመልክተዋል። ጤፍ በእርግጥም የኢትዮጵያውያን ምግብ ብቻ ሳይሆን እንደ አረንጓዴ ቢጫና ቀይ ሰንደቅ ዓላማችን መለያችንም ነው ማለት ይቻላል። ጤፍን ሳይሆን ይቀራል የእስራኤላውያኑ አባት የሚባለው መዝሙረኛው ቅዱስ ዳዊት አንተም የዘንዶውን ራሶች ቀጥቅጠህ፣ ለኢትዮጵያ ሰዎችም ምግባቸውን ሰጠሃቸው። መዝሙር 74 ቁጥር 14 በማለት የዘመረለት በማለት ይጠይቃሉ። ዳንኤል ቶማስ የተባለ የፌስቡክ ጦማሪም በአንድ ወቅት ጤፍን ገበሬውን ከኢትዮጵያ የማጥፋት ዘመቻ በሚል ርዕስ አስቀድሞ የዛሬ ሰባት ዓመት ገደማ የጻፈውን ጦማር እዚህ አምጥቶ ሚሊዮኖች እንዲያነቡት ማድረግ አስፈላጊ ሆኖ ስላገኘሁት ታነቡት ዘንድ አምጥቼ ለጥፌላችኋለሁ ማለቱ አይዘነጋም። ጸሐፊው በወቅቱ ጦማሩን ሲጽፍ ውድ ኢትዮጵያውያን ይህንን ጽሕፈት በትዕግሥት እንድታነቡና ሁኔታውን በውል እንድትመረምሩ አሳስባለሁ እንዳለ እኛም ጦማሩን በትዕግስት እንድታደምጡን እንድትመረምሩት እናሳስባለን። ኢትዮጵያ በግብርና ምርት ከፍ ያለ ደረጃ ላይ ብትደርስ የሚጠላ ዜጋ የለም። ሆኖም አግባብ ባለውና የተፈጥሮ ሚዛንን በጠበቀ መንገድ እንጂ እንዲሁ በምዕራባውያን ፍላጎትና ግፊት ምንነቱ ባልታወቀ የኬሚካል ውህድ በመጣዘር መሆን የለበትም በተመረዘ ምርት ከመጥገብ በጤና መራብ ይሻላልና ሰሞኑን በሳይንስና ቴክኖሎጂ ሚኒስቴር በኩል አንድ የምሥራች የመሰለ አስደንጋጭ ዜና ይፋ ሆኗል ከዜናውን ጀምር የሳይንስና ቴክኖሎጂ ሚኒስቴር አንድ ጊዜ ተዘርተው ለአስርና ለ20 ዓመታት በውሃ ብቻ ምርት መስጠት የሚችሉ የጤፍና የማሽላ ዝርያዎች በምርምር መገኘታቸውን አስታውቋል። የተገኘው የጤፍ ዝርያ አንድ ጊዜ ከተዘራ በኋላ ለአስር ዓመት የማይሞትና በየሶስት ወሩ ብቻ ውሃ ብቻ ካገኘ ምርት መስጠት የሚችል ነው ተብሏል። አዲሱ የጤፍና የማሽላ ዝርያ አንድ ጊዜ ተዘርቶ ለ20 ዓመታት ድጋሚ መዝራት ሳያስፈልግ በየሶስት ወሩ ምርት መስጠት ይችላል ነው የተባለው። አሁን ላይም ዝርያዎቹን ለሀገሪቱ ገበሬዎች ለማከፋፈል የዘር ብዜት ሥራ እየተሠራ ሲሆን፣ ዝርያዎቹ በ2011 ዓ ም የምርት ዘመን ለገበሬው የሚከፋፈሉ ይሆናል። በኢትዮጵያም ተመራማሪ የተገኙት እነዚህ ዝርያዎች የኢትዮጵያ የሰብል ልማት ታሪክ መቀየር እንደሚችሉ ታምኖበታል፣ ይል ነበር ዜናው። ልብ በሉ ይህ ግኝት በኢትዮጵያዊ ተመራማሪ አማካኝነት ተገኘ ተባለ እንጂ የግኝቱ ባለቤት የትኛው ኢትዮጵያዊ እንደሆነ በግልጽ አይታወቅም። በኢትዮጵያውያን አማካኝነት የሚለው የተለመደው የምዕራባውያን ማምታቻ መሆኑን ከልምድ እናውቃለን። በኢትዮጵያውያን አማካኝነት ወይም በሚኒስቴር መስሪያ ቤቱ በኩል በተካሄደ ምርምር የተገኘ ቢሆን ኖሮ ይህ አይነቱ ዘር ለኢትዮጵያውያን ገበሬዎች እንደማይሆንና እንደማይጠቅምም በግልጽ ይታወቅ ነበርና ቀድሞ ቅድመ ዝግጅት ይደረግበት ነበር። ምክንያቱም የኢትዮጵያ ገበሬ ለምሳሌ ጤፍ ሲዘራ ቅድመ ዝግጅቱን በሰኔ ወር አጠናቆ ሐምሌ ላይ ዘርቶ ወቅቱን ጠብቆ አርሞና ጎልጉሎ ታህሳስ አካባቢ አጭዶና ከምሮ ከውቅያ በኋላ ምርቱን ይሰበስባል። ምርቱን ከሰበሰበ በኋላ ቃርሚያውን ሰብስቦ ለከብቱ ያበላል። ጭዱንም እንደዚያው። ከዚያ በኋላ ያ መሬት እንደገና ለአቅመ ጤፍ መዝሪያ ለመድረስ የራሱ የጊዜና የአየር ንብረት ሁኔታ ይፈልጋል። ይህ አይነቱ የጊዜና የአየር ንብረት ሁኔታ ደግሞ ከአዲሱ ግኝት ጋር ይጋጫል። በአዲሱ የዘር ግኝት መሰረት ዘሩ አንድ የተዘርቶ ውሃ በማጠጣት ብቻ በየሦስት ወሩ ምርት ይሰጣል ከተባለ የአረምና የጉልጓሉ ጉዳይ በየትኛው የጊዜ ልኬት ይከናወናል? አዲሱ ዘር ከተዘራ አረምም ጉልጓሉም የለም ከተባለ እንዲህ አይነት ምርት የጤፍ አለመሆኑን ልብ ማለት ያስፈልጋል። ጤፍ በሐምሌ ይዘራል ሲባል እኮ ሐምሌ ክረምት ስለሆነና ጤፍም ውሃ ስለሚፈልግ በዚያ ወቅት በመዘራቱ ምክንያት ውሃ እንደ ልብ ስለማያገኝ ይስማማዋል ማለት አይደለም። ውሃ ብቻ ሳይሆን ከፀሐይ ብርሃንና ከደመና ጋር የተያያዘ የራሱ ፍላጎትና ጸባይም አለው። ከመሬት ጋርም እንዲሁ ባጭሩ ጤፍ ውሃ ብቻ ስላገኘ ምርት የሚሰጥ ሰብል አይደለም። እንደዚያ ቢሆን ኖሮ በየትኛውም አካባቢና አገር ወይም በማንኛውም አይነት ውሃ ጠገብ የመሬት አይነት መብቀልና ምርት መስጠት ይችል ነበር። ይህ ብቻ አይደለም። አንድ የኢትዮጵያ ገበሬ ውሃ እንደ ልቡ አገኘ ብለን እናስብ። በአዲሱ ግኝት አማካኝነት በየሶስት ወሩ ምርት ማግኘት ቻለ ብንል እንኳን ምርቱ ታጭዶ ከተከመረ በኋላ ራሱን በቻለ የጊዜ ልኬት መሰረት በፀሐይ ብርሃን መድረቅ አለበት። ለውቅ ያለመድረስ የግድ ታህሳስ አካባቢን የፀሐይ ብርሃኑን ይፈልገዋል። ጤፍን ካጨዱ በኋላ ከጊዜው ቀደም ብሎ ወይም አሳልፎ መውቃት አይቻልም። በህዳር የታጨደን ጤፍ በጣም ቢዚ ነኝና ወደ መጋቢት ወይም ወደ ግንቦት አካባቢ እወቀዋለሁ የሚባልበት አካሄድ የለም ወይም ጤፍን በመስኖ አማካኝነት ባሻን ጊዜ ዘርተን ዘርተንና ባሻን ጊዜ ወቅተን የምናመርተው ምርትም አይደለም። የኢትዮጵያ ገበሬ የተፈጥሮን ሚዛን ጠብቆ ለብዙ ሺህ ዓመታት ሲያመርተውና ሲመገበው ብሎም ሌላውን ሲመግብበት የኖረው የኢትዮጵያ ጤፍ በአይነቱም፣ በአፈጣጠሩም፣ በጸባዩም፣ በይዘቱም፣ በአየርና በመሬት ምርጫውም ሆነ በአመራረት ሂደቱ ከሌሎች ሰብሎች ፍጹም የተለየ ሰብል ነው። ጤፍ እንኳን በየሦስት ወሩ በዓመት ሁለት ጊዜ ሊያመርቱት የማይችሉት ለየት ያለ ሰብል ነው። ሆኖም ዘመኑ የቴክኖሎጂ ነውና ተቻለ ሊሉን ይችላሉ። ይህ ከተቻለ የተቻለበት ምክንያት የውስጥ ይዘቱ ወይም የጤፉ ፍሬ ኢንግሪዲየንት የጤፍ ሳይሆን መልኩና ዘሩ ጤፍ መስሎ፣ ነገር ግን ሌላ መርዛማ ኬሚካል ብቻ ነው ሊሆን የሚችለው፣ ወይም ከጤፍ የሚገኘውን ነገር ያላካተተ ሌላ ባዕድ ነገር። ይህ በትክክል የምዕራባውያን ሴራ ለመሆኑ ብዙ ማስረጃ መደርደር ይቻላል። ባጭሩ ግን ጤፍ በባህሪው በየሦስት ወሩ ሊደርስ የሚችል ሰብል ካለመሆኑም በላይ ውሃ ስላገኘ ብቻም የሚመረት ሰብል አይደለም። በዚህ መሠረት ይህን አዲሱን የጤፍ ግኝት በመዝራት የሚቆጠበው ምንድን ነው ስንል ምላሹ ለዘር የሚሆነውን ሰብል ብቻ የሚል ይሆናል። ይህ ደግሞ ትርፍ አይባልም። ምክንያቱም በአንድ ሄክታር ላይ አንድ ስታዲየም በሚያክል መሬት ላይ ጤፍ ለማምረት የሚዘራው ዘር 20 ወይም 30 ኪሎ ግራም ጤፍ ብቻ በቂ ነውና፣ ይህን ለመቆጠብና ገበሬውን ለማገዝ ከተባለ ደግሞ አስቂኝ እገዛ ይባላል። ገበሬውን ለማገዝ ከተፈለገ ከፍተኛውን የማዳበሪያ ዕዳ መቀነስ ወይም በነፃ መስጠት ያልቻለ ሴክተር ይህንን ለገበሬው ጥቅም ስል ያደረግኩት ነው ሊል አይችልም። ይህ ብቻም አይደለም። ገበሬው ይህንን ዘር ዘርቶ ለአስርና ሃያ ዓመታት ሳይዘራ ቁጭ አለ ማለት ብዙ ነገር ማለት ነው። ያ መሬት ለሌላ ግልጋሎት እንኳን መዋል አይችልም ማለት ነው። የጤፍ መሬት ደግሞ ዘንድሮ ጤፍ ቀጥሎ ሌላ እየተዘራበት የሚብላላ መሬት አይነት ነው። ጤፉ ታጭዶ ቃርሚያውን ለከብቶች ሲመግቡት እንኳን ከምግብነት ባለፈ መሬቱ በከብቶች እንዲረገጥና መሬቱም እንዲናፈስ እንዲፍታታ የሚያደርጉበት ዘዴ ነው። የጤፍ መዝሪያ ወቅት ከመድረሱ በፊት ማሽላም ምንም እየተዘራበት የሚቆይ መሬት ነው። ገበሬው በእያንዳንዷ ዕለት የሚፈጽማት ተግባር ከተፈጥሮ ሚዛንና ከአየር ጸባይ ብሎም ከሌሎች ከወቅት ጋር ከተቆራኘ ያለ ፊዚክስ ቀመር ፍሰታቸውን ጠብቀው ከሚተካኩ ከወቅቶች ክፍልፋዮች ጋር ራሱን አስማምቶና አዋህዶ የሚኖር ሊቅ ነው። ገና ለገና ምንም ምርጫ የሌለውና በማዳበሪያ ዕዳ እስረኛ የሆነ መሐይም ነው ተብሎ የባዕዳን ፍላጎት በግፍ ሊጫንበት አይገባም። ስለዚህም እንዲህ ያለውን ነገር የአገር በቀል ተመራማሪ ሊቀምረውና በኢትዮጵያ መሬት ላይ በኢትዮጵያዊ ገበሬዎች አማካኝነት ተግባራዊ ሊያደርገው፣ አይደገፍም፣ አይሞከርም ነበር። ነገር ግን ፍላጎትና ግፊቱ ከምዕራባውያን ሆነና ያለምንም የግንዛቤ ማስጨበጫ ትምህርትና ያለ አንዳች ማብራሪያ በቀጣዩ ዓመት ለገበሬዎች ይከፋፈላል ተባለ። ይህንን አካሄድ አንድ ግለሰብ ብቻ ሳይሆን መላው ኢትዮጵያዊ ነገሩ እስኪገባው ድረስ ሊቃወም አስረዱን ሊልና ሊጠይቅ ይገባል። ለገበሬውና ለሴክተር መስሪያ ቤቱ ብቻ የሚተው ጉዳይም አይደለም። ለመሆኑ የትና እንዴት መቼና በምን መልኩ በየትኛው ቤተ ሙከራና በየትኛው ክልል በሚገኝ መሬት ላይ ተሞከረ? ተሞክሮ ውጤታማ የሆነበት የምርምር ጣቢያ የት የሚገኝ ነው? ስለዚህ ጉዳይ ሴክተር መስሪያ ቤቱ ለህዝቡ ጅምሩንና ሂደቱን የገለጸው መቼ ነው ብሎ መጠየቅ ያስፈልጋል። ሚኒስቴር መስሪያ ቤቱ በዚህ ጉዳይ ላይ እየተመራመረ እንደሆነ እንደነበር በምንም አይነት መንገድና ሁኔታ ፍንጭ የሰጠበት ጊዜ የለም። ለዚህ ነው የኢትዮጵያውያን ግኝት ሊሆን አይችልም ብሎ በድፍረት እውነታውን ለመናገር የተደፈረው። ይህ በቀጥታ የምዕራባውያን ሴራ ነው። ይህ ነገር ተግባራዊ ሆነ ማለት ብዙ ጉዳቶች እንደሚኖሩት ለማንም ባይሰወርም፣ ተግባራዊ ሆኖ ምርት ይስጥም አይስጥም የኢትዮጵያ ጤፍ አብቃይ መሬቶች በሙሉ ከአስር አመታት በኋላ ሙሉ በሙሉ ይመክናሉ። ጤፍም ብቻ ሳይሆን ማንኛውንም አይነት ዘር ሊቀበሉ የማይችሉ በድን መሬቶች እንደሚሆኑ ከወዲሁ ግልጽ መሆን አለበት። ከአስር አመታት በኋላ የኢትዮጵያ ገበሬዎች ሴክተር መስሪያ ቤቱን ማለትም ምዕራባውያኑን አስር ዓመት ሞልቶናልና ዘሩን ድጋሚ ስጡን ሲሉ የማያገኙት ምላሽ ምን ሊሆን እንደሚችልም ለአስተዋይ ኢትዮጵያውያን አይሰወርም። ስለዚህ ከወዲሁ ሊታሰብበት ይገባል እላለሁ በማለት ነበር ሐሳቡን በትንቢት መልክ ያሰፈረው። ዛሬ ላይ በኢትዮጵያ የቢልጌትስ ፋውንዴሽን ጤፍን ከምድረ ገጽ አጥፍቶ በስንዴ ተክቶ በሽታውም በዚያው ልክ እንደ አሸን እንደ ወረርሽኝ በሀገራችን ተንሰራፍቷል። ኢትዮጵያውያን የረጅም ዕድሜ ባለጸጋ የነበሩ ሕዝቦች ነበሩ። ጤናማ የተፈጥሮ ምግብ ይመገቡ ስለነበርም ነው ጤናማ ሆነው ረጅም ዘመን የሚኖራቸው ምስጢር። ሀብታሙ ጮማ ሲቆርጥ፣ ነጭ ጤፍ ሲበላ፣ የማር ጠጁን ሲጠጣ፣ የገብስ ጭማቂ አረቄውን እየጠጣ ዘና ብሎ ይኖር ነበር። ሀብታሙ ጥቁር ጤፍ ቀይ ጤፍን ከክብር ጋር አያይዞ ስለማይመገብ ቀይና ጥቁር ጤፍ ደግሞ ከነ ሚኔራሎቹ ድሃው እየተመገበ ጤንነቱን ተጠብቆ ይኖር ነበር። እነ ተልባ እና ብሽ ሀብታሙ ንክቻ አያደርጋቸውም። ድሃው ግን የዕለት ምግቡም ስለሆነ ጤናማ ሆኖ ይኖር ነበር። አሁን ሁሉም ነገር ስንዴ ሆነ። ስንዴ ደግሞ ይዞት የሚመጣው ተጓዳኝ ኮተቶች አሉት። እኛን ከጤፍ እያቆራረጡን ያሉት በራሳቸው አገር ግን በዘመናዊ መንገድ እያመረቱት ነው አንድ ኪሎ የጤፍ ዱቄት እኔ ባለሁበት ሀገር እስከ አስር ዩሮ ሲሸጥ አይቻለሁ በኢትዮጵያ ብር ስትመቱት ትደነግጣላችሁ ለጤና እጅግ አስፈላጊ ሆኖ በመገኘቱም በዓለም አቀፍ ደረጃ ተፈላጊነቱ ጨምሯል ከኢትዮጵያና ከኤርትራ በተጨማሪ ጤፍ በአሜሪካ ስፔን ሆላንድ አውስትራሊያ፣ ካናዳ፣ ኡጋንዳ፣ ደቡብ አፍሪካና ህንድም ማምረት መጀመራቸው ነው የሚነገረው። በጤፍ ዘር ባለቤት ሆላንዶች እስከ ዓለም አቀፍ ፍርድ ቤት መውሰዳቸውም የቅርብ ጊዜ ትዝታ ነው። ደጋግማችሁ ተወያዩበት። ደጋግማችሁ አስቡበት። ነገሮችን በጥልቀት ለመመርመር ሞክሩ። ኢትዮጵያውያን ረጃጅሞች እንደነበርን የግሪክ ፈላስፎች ጭምር የጻፉት ሐቅ ነው። ለምንድነው አሁን አሁን ወንዱም ሴቱም ኢትዮጵያዊ ኩርማን ድንክዬ የሆነው ስኳር፣ ኩላሊት፣ ሪህ፣ ደም ግፊት ወዘ ተረፈ የተባሉ አይነትን ሰምተን የማናቃቸው የበሽታ አይነቶች ላያችን ላይ የተራገፉብን? እንጠይቅ፣ እንመርምር፣ እንመራመር። አሁን እንኳን በአዲስ አበባ የምግብ ስርዓት እየተቀየረ ነው። ሀገሪቷ ለአረቦች ምቹ እየሆነች ነው። ሰሞኑን ባየሁት አንድ ዌብሳይት ላይ አረቦቹ የኢትዮጵያ ታዳጊ ሴቶችን የወሲብ ፊልም እዚያው አዲስ አበባ በሚገኙ ቅንጡ ሆቴሎች ውስጥ እያሰሯቸው ነው። በመቶ ዶላር ጸያፍ ድርጊት በኢትዮጵያ እየተፈጸመ ነው። የአረቦቹ ምግብ እነሸዋርማ ከነስንዴ ቂጣቸው አዲስ አበባን የወረሩበት ያለ ምክንያት አይደለም። አረቦቹ በገፍ እየገቡ ነው። ቲክቶከሮቹም በሺ ሆነዋል። በተለይ አዲስ አበባን ዘፈን ሁላ እያወጡላት ነው። ማሻላ ተባረካላ የሚሉት በሐላል በከተማዋ የሚጨፍሩ አረቦች የትየሌለ ሆነዋል። ለኢትዮጵያውያን ዜጎች ብቻ የተፈቀዱ የሥራ መስኮችን ጭምር ጠቅልለው እየወሰዱ ነው። የመሬት መሸጥ መለወጡ ፖሊሲ የረቀቀውና የተዘጋጀው ለዚሁ አረቦች ሲባል እንደሆነ እየተነገረ ነው። ኤሜሬትሶች፣ ቱርኮች፣ ቻይኖች፣ ኢራቆች በቴክኒክና በቁሳዊ ድጋፍ እንጂ የእግረኛ ወታደር ሆነው ላያመጡት ይችላሉ። ኤሜሬትሶች፣ ቱርኮች፣ ቻይኖች፣ ኢራቆች በቴክኒክና በቁሳዊ ድጋፍ እንጂ የእግረኛ ወታደር ሆነው ላይመጡ ይችላሉ። ሙሉ በሙሉ የሳይበርና የቴክኖሎጂ ጦርነቱን ግን ከገንዘብና ከተተኳሽ እርዳታ ጋር ለአገዛዙ ያቀርቡለታል። ኤሜሬቶች ከዚህ ቀደም ካደረጉት እርዳታ ባሻገር በሱዳን ያልተሳካላቸውን በኢትዮጵያ ለማሳካት ያለ የሌለ አቅማቸውን ይጠቀማሉ። ከአርቴፊሻል የፕላስቲክ ሩዝ፣ ከጀሶ እንጀራ፣ ሰው ሰራሽ እንቁላል፣ ከሙዝ በቂቤ፣ ከስኳር በማር፣ ከኖራ ድንጋይ ኪኒን፣ ከአህያ ከጅብ፣ ከውሻና ከአይጥ ስጋ ምግብ፣ ፈጣሪ ይሰውረን። አበቃን። ሰላም።